ሰላም እንዴት ናችሁ? ውድ ተመልካቾቻችን፣ ይህ የቂርቆስ ክፍለ ከተማ ወረዳ ሁለት ኮሚኒኬሽን ነው። እንደምታወቀው እንግዲህ ዛሬ ለየት ያለ አንድ ፕሮግራም ከአንድ እንግዳ ጋ ይዘን ቀርበናል። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ዛሬ ከአጠገቤ የሚገኙ የቂርቆስ ክፍለ ከተማ ወረዳ ሁለት ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ዳጊም መርጋ ናቸው። ከእሳቸው ጋር አንዳንድ ጉዳዮችን እናወራለን ስለ አንዳንድ ጉዳዮች እዚሁ እንመክራለን። ለእናንተም የሚጠቅሙ ጉዳዮችን አንስተን ስለምናወራበት እስከ መጨረሻ አብራችሁን እንድትቆዩ በአክብሮት እንጠይቃለን። እንግዲህ በመጀመሪያ ጥራችንን አክብራችሁ እዚህ ስቱዲዮ ድረስ ስለተገኛችሁ በተመልካቾቻችን ስም እናመሰግናለን። እሺ እንቀጥልና ከጽህፈት ቤታችሁ ተልእኮና ዓላማ አኳያ በህብረተሰቡ ውስጥ ስለ ሰላም እየተሰሩ ያሉ ስራዎች፣ እስካሁን ያለፉ ጉዳዮች ስፔሻሊ ደግሞ በዚህ በያዝነው ባጀት ዓመት በ2017 የመጀመሪያ ስድስት ወራትን ጨርሰናል፣ እና ከዚህ ጋር ተያይዞ አንዳንድ ጥያቄዎችን አነሳለው። በዛች ጉዳይ ላይ አብረን የምንቆይ ይሆናል ማለት ነው። ለመጀመሪያ ያክል እንዲሆንልን የሰላም ባለቤት ማን ነው? እስኪ ለውይይታችን መነሻ እንዲሆንን የዚህ ጥያቄ ከመመለስ በፊት እንደ ተቋም ስንት አገልግሎት ይሰጣል? የእኛ ግብ ምን አይነት ግቦች ናቸው? ምን ከግቡ ስነሳ ወደ ስድስት ግቦች ናቸው፣ እንደ ተቋም የምንሰጥ ስድስት ግቦቹ ዝርዝር አላቸው። አንደኛ የግባችን የተቋምን አቅሜን ከመገንባት አንጻር ነው። የተቋሙን አቅም ማለት የፈፃሚዎቹን እዛ ያሉ የሰላም ባለቤት የሆኑ እነሱን አቅም መገንባት ስራ እንሰራለን። በሁለተኛ ደረጃ ቅድም እንዳነሳ አንተ የሰላም ባለቤት ህዝቡን የሰላም ባለቤት ማድረግ ስራዎች እንሰራለን። በሶስተኛ ደረጃ ደግሞ የህብረሰብ ተሳትፎን መጎልበት ደረጃ እንሰራለን። በአራተኛ ደረጃ የህብረሰብ ስጋት የሆኑ ቦታዎችን ግለሰቦችን፣ ቡድኖችና የተለያየ ፀጥታ ስጋት የሆኑና በዛ ዙሪያ ላይ ያሉ እንሰራለን ማለት ነው። በአምስተኛ ደረጃ ደግሞ የወንጀል ድርጊቶችን ዙሪያ እንሰራለን ማለት ነው። ወንጀል ድርጊቶችን እንዴት ቀንሳለን የሚል እንሰራለን። በስድስተኛ ደረጃ የቅንጅታዊ የጸጥታ ተቋም ቅንጅታዊ ያሰራል የቀደም እንዳነሳው የጸጥታ የአንድ ብቻ አይደለም ብዙ ትብብር ባለርሻ አካላት ያስፈልጋል ከባለርሻ አካላት ጋር በቅንጅት እንሰራለን። ይሄ ስድስቱን ትግባራቶች ናቸው። ከዛ ውስጥ አሁን አንድ የጠየቅክኝ የሰላም ባለቤት ማን ነው የሚል ጥያቄን ያነሳው፣ የሰላም ባለቤት ሁላችን ሰላም ባለቤት ነን። ሙር ደግሞ የተቋሙ ስር በመመሪያ ባዋጅ የተወጣ የሰላም ሰራዊት አለ። ሰላም ሰራዊት እንደኛ ወረዳውን ወደ አምስት ሰባ ስምንት ሰላም ሰራዊት አለ። እነሱን በየጊዜው ግንዛቤ ስራዎች እንሰራለን። ቅድም እያለ ስልጠናዎች እንሰጣለን በየጊዜው የክላስተሩ ስድስት ክላስተሮች አሉ። ስድስቱም ክላስተሮች ላይ ያሉ የሰላም ሰራዊት ተሳትፎ ያሳደግን የሰራን ባለቤት እንደሆኑ እነሱ በረድሻ አካላት ጋር በቅንጅት የፖሊስ ከደንብ ማስከበር ጋር በቅንጅት እየሰሩ ነው ያለው። ይህን ያለው የሰላም ባለቤት ቅድም ያነሳው ሁሉም ነዋሪው የሰላም ባለቤት ነው። አንደኛ የተልዕኳችን የአዲስ አበባ ከተማ ነዋሪ ከጸጥታ ስጋት ነፃ ሆኖ የህግ በላይነት የተረጋገጠ መሆን ስላለበት ሁላችን የሰላም ባለቤትን ማለት ነው። ስለዚህ ሁላችን የጸጥታ ባለቤት ለማለት ነው። በጣም አሪፍ አቶ ዳጊም እንግዲህ ከዚሁ ህዝብ የሰላም ባለቤት ከሆነ እንግዲህ ህብረተሰቡ፣ ሰፊው ህብረተሰብ ዋናው እንግዲህ ወንጀልም ይሁን ሰላምም የሚመጣ ከዛው ነው፣ ነዋሪ አለበት አካባቢ ነው እና ህብረተሰቡ ስለ ሰላም እንዲገነዘብ አውቆ ለሰላም ዘብ እንዲቆም ከማድረግ አኳያስ ምን ምን ስራዎች በወረዳ ደረጃ እየተከናወኑ ነው ያሉ? ጥሩ የህብረተሰቡን በተለያየ ዘዴዎች ነው ባለቤት እንዲሆን እናደርጋለን። አንደኛው የአጋዥ ኃይል እንዲቀጠል እናደርጋለን። የተሻለ ኢኮኖሚ ደረጃ ያሉትን ሮንድ መውጣት የሚችሉ ግለሰቦች ቢሆን፣ ድርጅቶችም ቢሆን አንደኛ አጋዥ ኃይል እንዲቀጥሩ እናደርጋለን። እንደኛ ወረዳ አሁን ወደ ሀያ ሁለት አጋዥ ኃይሎች አሉ አጋዥ ኃይሎች ማለት የፖሊስ አጋዥ የሆኑ ወደ ሀያ ሁለት ናቸው ይሄ ሀያ ሁለቱም ሰዎቹ የህብረሰብ ነው ደሞዞ የሚከፈል ከመንግስት ካዝና ሳይሆን ራሱ ህብረሰቡ ባለሀብትም ያለ አዋጥተው በየወሩ ደሞዝ ይከፍላል ማለት ሀያ አራቱም ሰ ሀያ ሁለቱን ሰዎቹን የአጋዥ ኃይል ሁሉንም ይሄ የህብረሰብ አስተዋጽኦ ነው ምን ማለት ነው ያሉ ሰዎቹ አቅም ያሉ ወጥቶ ይደግፋሉ፣ በገንዘብም በጉልበትም ማለት ነው። የሰሩ ያለ ስራዎች አሉ። ሞር ደግሞ ቤት ለቤት ይሰራል። ለምሳሌ መብራት እንዳይወጡ ጨለማ ቦታዎች ካሉ መብራት እንዳይወጡ፣ የሰላም ባለቤት እንዲሆኑ ከራሱም አንደኛ፣ መብራት ሲበራ ለራሱም ነው። ራሱም ከጸጥታ ከሁሉም ከወንጀል ስጋት ነፃ ይሆናል እነሱን ስጋት ከማድረግ ነጻ ከማድረግ የጸጥታ ባለቤት እንዲሆኑ ማብራት እንዳያወጡ ግንዛቤ ይሰጣል። በኮሚኒቲ በኩል በጋዣይል በኩል በዚህ ሰፊ ስራዎችን ሰርተናል በዚህ ወረዳ ውስጥ። ወደ ሌላኛው ጥያቄ እንሂድና እንግዲህ ወንጀሎች እንዳይኖሩ ስፔሻሊ በሰላምና ፀጥታ ጽህፈት ቤት ተልእኮዎቹ አንዱ የስጋት ቀጠናዎችን መቀነስ ነው መለየት ነው። ከዚህ አኳያ ባለፉት ስድስት ወራት በወረዳው ደረጃ ምን ምን ስራዎች ተሰሩ? ወንጀሎች እንዳይኖሩ የስጋት ቀጠናዎችን ከመለየት ወንጀሎችን ከመቀነስ አኳያ ሁለቱን አንድ ላይ ጥሩ። ከስጋት ቦታዎችን በተመለከተ እንደኛ ወረዳ ወደ አምስት ስጋት ቦታዎችን ለይተናል። በዚህ ሀዲዱ ጋር በተመለከተው አንደኛ የሰላም ሰራዊት እና ፖሊስ በቅንጅት ቃንን ማታም በቋምነት ክትትል እንዲደረግ ተደርገዋል ማለት ነው። ጋዜቦ አደባባይ ደግሞ የሰላም ሰራዊት አንድ ማዕከል አርብና ማክሰኞ ቋምነት አንድ ማዕከል ከስድስቱ ክላስተር ላይ አንድ ማዕከል ስምሪት ይሰጣል። ከስድስቱ የወጡ እዛ አካባቢ ላይ የሰራንበት ሁኔታ ያለው በወንጀል ከባለፈው ዓመትና በዚህ ዓመት ጋር ስናይ ባለፈው ዓመት የተፈጸሙ ወንጀሎች የስድስት ወሮች ወደ አርባ ሁለት ነበሩ እንደ ለአንቻ ፖሊስ ጣቢያ እንደኛ ወረዳ ወደ አርባ ሁለት ነበሩ በዚህ ዓመት ደግሞ ስናይ ወደ 23 ወንጀል ላይ የተፈጸመ ነው። ብዙ ልዩነቶች አሉ። ወደ 19 ልዩነት አለ። ይሄ ምንድነው እንዴት ቀነሰ ስንል ቀድም እያነሳውት ስድስቱን ክላስተር ላይ ያሉ ስጋት ቦታዎችን የቀነሰ በዚህ ዓመት ደግሞ የሰላም ሰራዊት አንደኛ ዙር ሁለተኛ ዙር በሶስተኛው ንቅል ዜና በየዙሩ ሰላም ሰራዊቶችን ስልጠና በመስጠት በተደጋጋሚ የሰላም ባለቤት እንዲሆኑ ህብረተሰቡ ግንዛቤ ይወስዱ ባለፉ ስድስት ወር ውስጥ አርባ ሁለት ወንጀል ተፈጸመ። አሁን በዚህ ዓመት ደግሞ ሀያ ሶስት ነው በጣም ቅነሳዎች ተደርገዋል ማለት ነው። ይሄ ምን ምን ማለት ነው? ህብረሰቡ አሁን ግንዛቤ ወስዶ ወደ ስራ አሁን መጥቶ ወደ ስራ ያደረገ ነው። እኛም ሰላም ሰራዊት በየዙሩ ስልጠና እየሰጠን ወንጀሎች ቀንሰዋል ማለት ነው። ከዚህ በፊት የነበሩ ወንጀሎች ከባድ ከባድ ወንጀሎች ነበሩ። ለምሳሌ መውሰድ ባለፈው አመት የሰው ግድያዎች ተፈጽመዋል። ከባድ ወንጀሎች የሚባሉ የመኪና ስርቆቶች ነበሩ። በዚህ ዓመት ይሄ ሁሉ የቀነሰ ቀላል ቀላል ወንጀሎች ናቸው። የከባድ ከባድ ወንጀሎች ቅነሳዎች ያደረገኝበት ሁኔታ ያለ ሞር፣ ግን አሁንም ቀጣይም የቀለም ሌሊትም ከህብረተሰቡ ጋር በጋራ እየሰራንበት በቅንጅት የሰራ ነው ያለው። በጣም አሪፍ አቶ ዳግም። እንግዲህ ተመልካቾቻችን ስለ ሰላም ነው እያወራን ያለ ነው። እዚህ ስቱዲዮችን ደግሞ የሚገኙ የወረዳው የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ዳግም መርጋ ናቸው። አሁንም ቆይታችን እንደቀጠለ ነው። አብራችሁ እንደሆኑ በዚሁ በአክብሮት እጠይቃለሁ። ነው እንግዲህ እንቀጥልና ትልቅ እንደ ክፍለ ከተማም እንደ ከተማም እንደ ሀገርም ትልቅ ሺፍት ያመጣንበት ተቋም ቢኖር ወይም ደግሞ ሰላምን በጣም የተረጋጋች ሰላሟ የተጠበቀ ከተማ ከመፍጠር ነዋሪዎች ከስጋት ነፃ ሆኖ እንዲኖሩ ከማድረግ አኳያ ትልቅ ስራ እየሰራንበት ያለ መንግስትም እየሰራበት ያለ ስራ አንዱ የሰላም ሰራዊትን ከምልመላ ጀምሮ በስልጠና ከማጠናከር እና በየጊዜው ደግሞ በሮንድ ስምሪት ቀጠናቸውን፣ ወረዳቸውን፣ ብሎካቸውን እያንዳንዱን በቀንና በማታ እየጠበቁ ነው ያሉና እስቲ እንደ ወረዳችን ከእናንተ ጽህፈት ቤት አኳያ የሰላም ሰራዊትን ከማጠናከር በስልጠና ሊሆን ይችላል። ከምልመላው ጀምሮ ሂደቶቹን ጠብቆ የሰላም ሰራዊት የፖሊስ ከፖሊስ ጋር ሆኖ ከአጋዥ ሀይሎች ጋር ሆኖ የወረዳውን ሰላም ከማስጠበቅ አኳያ ምን ምን ጉዳዮች ተከናወኑ? ባለፉት ስድስት ወራት ምን የተለየ ነገር አለ? ጥሩ። የቀደም ሰላም ሰራዊት ምልመላ በሶስተኛ ዙር ጀምሯል። አንደኛ የሰላም ሰራዊት ምልመላ ስናደርግ ከብረተሰብ ውስጥ ተቀባይነት ያሉ ጥሩ ዲስፕሊን ያሉ ሰዎች ወጣት የሆኑ ለነገ ሀገር ተረካቢ የሆኑ ወጣቶችን ትኩረት እናደርጋለን። ይህን ስንሰራ ደግሞ ብቻችን አይደለም። የወጣት ሊግ አለ፣ የወጣቶችና ስፖርት አለ፣ ብረሳትፎ አሉ፣ የበጎ ፍቃድ ጽፈት ቤት አለ። እነዚህ ባለድርሻ አካላቶች በጋራ ሆነን እነዚህ ሰዎቹን የአካባቢ ውስጥ ያሉ ዲስፕሊን እና ቆይታው ምን ይመስላል? ለምን አንዳንድ ጊዜ እነዚህ ስናደርግ ደግሞ ጥንቃቄዎች ያስፈልጋሉ። ስለሆነ መንጸቃ ሳስሰራ ጥንቃቄዎች ያስፈልጋሉ። ስለዚህ በዲስፕሊን እነዚህ ነገሮችን እያየን ነው የምናደርግ። ከዚህ ውስጥ ደግሞ ስልጠና ስናደርግ ሁለት አይነት ስልጠና አለ። አንደኛ የፖሊስ አጀማመር ወይ ደግሞ የቲዮሪ አለ የዲሲፕሊን ይወስዳሉ ማለት ነው። የፖሊሳዊ ዲሲፕሊን አንድ ሰው ስራ ከመስራት ወደ ስራ ከመግባት በፊት ምን ምን ዲሲፕሊን ሆነ ስነ ምግባር እንዴት መሆን አለበት፣ ወደ ቀጠና ሲወርድ፣ ወደ ብሎኩ ሲወርድ ምን መስራት እንዳለበት የቲዎሪዎች አሉ። ቲዎሪዎች ለምሳሌ ከደንብ ማስከበር ጋር ህገ ወጦች ሲገኙ፣ ወንጀሎች ሲፈጸሙ ምን ማድረግ እንዳለበት ስልጠና ይወስዳል ማለት ነው። ለምሳሌ አንድ ሰላም ሰራዊት ክላስተር ወይ ብሎክ ላይ ሲፈጸም ራሱ ብቻን ሳይሆን የሚመለከት አካል ያሳውቃል ማለት ነው። በተጨማሪ ነው በየጊዜው ሜዳ 35 ሜዳ እነዚህ ወጣት መካከልም በየጊዜ በቴዎሪም ስልጠናዎች ይሰጣሉ። በየጊዜ ግንዛቤዎች ይሰጣሉ። ሲሰሩ በነፃ ነው የሚሰሩ ምንም ደሞዝ አይከፈልም። በጎ ነው በጎ ስራ ነው የሚሰሩ በበጎ ፍቃድ ሲሰሩ ደግሞ በትብብር በአጋሪነት ነው ሰላም ባለቤት ነኝ ብሎ ሁሉም አምስሰባ ስምንት እያልኩት ምንም አምስት የሚከፈል ነገር የለም። ሰላም ለራሴ ነው ከራሴ ይጀምራል በበጎነት ብሎ ይሰራሉ። ይሄም በበጎነት በነፃ ህብረሰቡን እያገለገሉ እኛም ግንዛቤ ስራዎችን በየጊዜን እየሰራ አጋዣይ የጨመረን ቅድም እያነሳን በጋራ እየሰራ እንሄዳለን ግንዛቤዎችን እየሰጠና ያለ ማለት ነው በጣም አሪፍ እንግዲህ ከዚ ጋር ተያይዞ ተመልካቾቻችን እንግዲህ የሰላም ሰራዊት ትላልቅ የህዝብ በዓላት ሲከበሩ በጣም ትልቅ ድርሻ ነው ያላቸው እስፔሻሊ መስቀልን እሬቻን እንደዚሁም ጥምቀት ሲከበሩ በጣም ትልቅ ድርሻ የሚይዙ እነሱ ናቸው እኛም እንደ ኮሚኒኬሽን ይቀጥል የሚል ሀሳብ አለን ማለት ነው እንቀጥላለን ተመልካቾቻችን እንግዲህ ዛሬ የቂርቆስ ክፍለ ከተማ ወረዳ ሁለት ሰላምና ጸጥታ ጽህፈት ቤት ኃላፊ ከሆኑት ከአቶ ዳጊም መርጋጋ ነው ስለ ሰላም እያወራንበት ያለ ነው። እንግዲህ እንቀጥላለን። በመቀጠል የማነሳሉት ጥያቄ እንግዲህ ጽህፈት ቤቱ በዚህ ባለፉት ስድስት ወራት ብዙ ትላልቅ ስራዎችን ሰርተዋል። ከዚህም ያው ጥሩ ውጤት በህብረተሰቡም ዘንድ የሚታይ ነውና ከዚህ ጋር ተያይዞ በቀሩት በቀሪው በዚህ 2017 ባጀት ዓመት በቀሪው ስድስት ወራት እንደ ጽህፈት ቤታችሁ ምን ምን ዋና ዋና ጉዳዮች ለመሰራት የታሰቡ ጉዳዮች ካሉ ከዚህ አንጻርም እነዚህን ዋና ዋና ተግባራትን ለመፈጸም ለማከናወን ህብረተሰቡ ምን ድርሻ አለው? ጥሩ። መልካም። የህብረተሰቡ ጋር ወደ መሄድ በፊት እንደ ተቋም ያቀደን ቅድም እንዳደረግኩት የተቋማችን ራዕይ የህብረተሰብ ተሳትፎ እና ህግ በላይነትን ከጸጥታ ስጋት ነፃ መሆን ማረጋገጥ ነው። እንደተቋም የምንሰራው አንደኛ ቀጣ የምንሰራው የሰላም ህዝቡ የሰላም ባለቤት እንዲሆን ነው። የሰላም ባለቤት እንዲሆን የሁሉም ድርሻ ከትንሽ እስከ ትልቅ ሁሉም ከቤቱ ሰላም ከቤቱ ነው የሚጀምር። ከአካባቢ ጀምሮ እስከ ቀጠና፣ እስከ ብሎክ፣ እስከ ወረዳ ድረስ የህብረተሰቡ የሰላም ባለቤት ላይ በትኩረት እንሰራለን ማለት ነው። አንደኛ የሐሙስ ሐሙስ ቡና ጠጡ ተጠናክሮ መቀጠል አለበት። አሁን እንደ ባህል የሆነ ነው እንደ ባህል የሆነ ነው። ምን ማለት ነው? ስድስቱን ክላስተር ላይ በቋሚነት ሐሙስ ሐሙስ የቡና ጠጡ እንዲቀጥል ማድረግ አለብን። በሁለተኛ ደረጃ የህብረተሰብ ተሳትፎ መጎልበት፣ በተጨማሪው ህብረተሰቡ አጋዥ ኃይል እንዲቀጠር በየክላስተሩ ላይ ገንዘብ ያለ በገንዘብ ገንዘብ የሌለ ደግሞ በጉልበት እንዲሰራ እናረጋለን። በተጨማሪ ሞር የወንጀል ስጋት የሆኑ የስድስት ወር ውስጥ ቀሪ ስራዎች አሉ። የአመት ያቀደናለን የአመቱ ላይ ሞር ከዚህ በታች ቀነስ ዘጠኝ ቀነስናል። ወንጀል ከዚህ በታች በመቀነሱ ወንጀል ቅነሳ ላይ እንሰራለን። የመጨረሻ ላይ የቅንጅታዊ አሰራር ላይ ቅንጅታዊ አሰራር ስንል የመንግስት መስሪያ ቤቱን ሁሉ ወረዳ ላይ ያሉ የመንግስት ተቋም ላይ በቅንጅት እንሰራለን ማለት ነው። በቅንጅት ስንል የአዲስ አበባ ፖሊስ፣ ፌዴራል ፖሊስ እና የሚመለከታችሁ ለተቋም ሁሉም ተቋማት በቅንጅት እንሰራለን። ሞር ደግሞ ከህብረተሰቡ ምንድን ነው የሚጠበቅ? ቅድም ያነሳው ህብረሰቡ ላይ አንደኛው የወንጀሎች ሲኖሩ ራሱም ከፖሊሲም ትብብር የአጋዥ ኃይሉ የሰላም ሰራዊት ጋር በትብብር በዲስፕሊን መተጋገስ በጋራ መስራት ያስፈልጋል ነው። በተጨማሪም የጨለማ ቦታዎች አሉ፣ አንዳንድ ቦታዎች እና ጨለማ ቦታዎች አሉ። መብራቶች እንዲያስወጡ ከወንጀል ከስጋት ነፃዎች እንዲያደረጉ መረግ ያስፈልጋል። የአካባቢ ያሉ ጥቆማዎችን መስጠት ያስፈልጋል። አንዳንድ ፀጉረ ልውጦች ካሉ፣ የጸጥታ ስጋት ቦታዎች ካሉ ከኛ ጋር ከተቋሙ ጋር ከሰላም ሰራዊቱ ጋር እዛ ያለ ኮሚኒቲ ፖሊስ ጋር ብሎክ ላይ ያለው ጥቆማዎችን መስጠት ያስፈልጋል። በጋራ በቅንጅት የህግ በላይነት የተረጋገጠበት ወረዳ ብሎኩን ቀጠና መፈጠር ያስፈልጋል። የሁሉም ባለድርሻ አካል ርብርብ ያስፈልጋል። ይህ ነው ያቀደኛ ቀሪ ስራዎቹን በቅንጅት መስ እናመሰግናለን። ተመልካቾቻችን እንግዲህ የዛሬውን ውይይታችን ወደ መጨረሻ አምጥተናል። እንግዲህ በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ ከዚህ ከሰላም ጋር እንግዲህ ሰላም ለሁሉም ነው፣ ሁሉም ለሰላም ዘመቆ ባለበት እና እንደ አጠቃላይ የምታስተላልፉት መልእክት ካለ ድልስታችሁ ጥሩ። አሁን ቅድም እንዳነሳን ትላልቆች በዓላቶች አክብሬናል። እንደኛ ወረዳ የሬቻ በዓል መውሰን እንችላለን። አዲስ ዓመትን መውሰን እንችላለን። ጥምቀት በዓላቶችን መውሰን እንችላለን። ይሄ ቅድም በበጎ ስራ እየሰሩ የሰላም ሰራዊት ባለድርሻ አካላት እነሱን መስገን ይፈልጋል። ለምን ነፃ አገልግሎት ነው የሚሰጡ ሰዎች ምንም ሳይከፈል ብርድ ሳይሉ ፀሐይ ሳይሉ በነፃ አገልግሎት ነው ለእኛ እየሰጡ ያሉ። አደባባይ በዓላቶች ላይ በፀሐይ እነዚህም ጥምቀት ባል ላይ ህብረሰቡ ጋር መሆን ጥምቀት ላይ እነዚህ ከኛ ጋር እየሰሩ ያሉ እነሱን መስገን ያስፈልጋል። በተጨማሪም በጸጥታ ኃይሉ ጸጥታ ኃይሉ ከእነሱ ጋራ ነው የሰራን ያለ ወንጀሎች ቅነሳ እያደረገ ያለው አንዱ እነሱን መስገን ያስፈልጋል። እንደ አስተዳደር ደግሞ አስተዳደሩ አስፈላጊውን ነገሮችን የሚያስፈልጉ ለምሳሌ የግብዓት ማሟላት፣ የባትሮች ለሰላም ስራዎት ባትሮችን ገዝቶ መስጠት፣ ባለድርሻ አካላትን ትብብር እንዲደረጉ ትላልቆች ድርጅቶችን እንዲያግዙ በተለያየ ግብአቶችን ማታ ማታ ባትሪዎች እንዲጠቀሙ በማድረግ አስተዳደሩም ትልቅ ድርሻ አለ። ለእኛ ሰላምና ፀጥታ ለመደገፍ ትልቅ ድርሻ አለ። እነሱን መምስገን ያስፈልጋል። የሰላም ሰራዊት መምስገን ያስፈልጋል። የሰላም ሰራዊት መምስገን ያስፈልጋል። ለምን እነሱ ባይወጡ የዚህን ብርቻችን አንችልም። የአደባባይ በዓላቶችን በዚህ በሰላም ምንም ኮሺሳይን አደባባይ በዓላቶችን እንዳጋጣሚ ደግሞ እኛ 35 ሜዳ ጥምቀት በዓል ወደ አራት ታቦቶች ነበሩ እኛ ጋር አራት ታቦቶቹን እዚህ እዚህ 35 ሜዳ ነው የ ነበሩ አራቱ በሰላም እዚህ መጡ በሰላም ሲሄዱ ይሄ ሁሉም ባለድርሻ አካላት ርብርብ በጋራ ስለሰራ በጋራ ሰላም እንተተና በጋራ ወንጀል ቀንሳዎችን ተደርገዋል ማለት ነው ይሄ ለእነሱ መመስገን ያስፈልጋል አጠቃላይ ተቃላይ እናንተ ደግሞ እዚህ የስድስት ወር የተሰሩ ስራዎችን ለህብረሰቡ እንድደርስ ትልቅ ድርሻ አላችሁ፣ እናንተም እንደ ተቋም። ይሄም ለእናንተ ማመስገን ያስፈልጋል። እንደዚህ አይነቶች ለተቋም ለሌሎቹ መነሻ ይሆናል። እንደዚህ አይነቶች ስታደረግ ህብረተሰቡ ጋር ብዙ ተጠቃሚ አሉ፣ ሚዲያ ተጠቃሚ የሆኑ አሉ። እነሱ ጋር መድረስ በቅርብነትም ያሉ ሩቅ ላይ ያሉ ይደርሳል። ይሄ ስለዚህ ይሄ ስራ ደግሞ እነሱ ጋር ለመድረስም እናንተ ትልቅ ድርሻ ስላላችሁ እናንተ ማመስገን ይፈልጋለሁ። አመሰግናለሁ። ጋር እናመሰግናለን። እንግዲህ የሰላም እና ጸጥታ ጽህፈት ቤት ኃላፊ አቶ ዳግም መርጋ እዚህ ስቱዲዮችን ድረስ መጥተው ለህዝቡ ባለፉ በተቋሙ ባለፉት ስድስት ወራት የተሰሩ ስራዎችን እኛ ለምናነሳው ጥያቄዎች ማብራሪያና መልስ ስለሰጡን በተመልካቾቻችን ስም ከልብ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን እንግዲህ የዛሬውን ልዩ ፕሮግራማችን ከቂርቆስ ክፍለ ከተማ ወረዳ ሁለት ሰላምና ጸጥታ ጽፈት ቤት ኃላፊ ከአቶ ዳጊም መርጋ ጋራ በሰላም ጉዳዮች ዙሪያ ላይ ያደረግነውን ፕሮግራማችንን በዚሁ ጨርሰናል። ሌላ ጊዜ ለየት ባለ ፕሮግራም የተለያዩ ስራዎችን ከእናንተ ዘንድ የምናደርስ ይሆናል። ፕሮግራማችን ይቀጥላል። በሁሉም ማህበራዊ ሚዲያዎቻችን ተከታይ እንድትሆኑ፣ በዛውም እንድትከታተሉን በአክብሮት እንጠይቃለን።